ብሎ ቁርአን መቅራት የማይችል ሰው ቪዲዮ ሰርቶ እኔን ሊያርመኝ ይፈልጋል። መጀመሪያ ከተጣሉ ቆይተዋል የሚባል መረጃ ሰምቻለሁ። ከዚህም በፊት ተጣልተው ነበረ። ነገር ግን አሁን እንግዲህ የየራሳቸው ጥቅም ይመስል ምንም የለሽም። አንቺ የአስር ቀን ጫት ያረጀ ጫት ቅመሽ ገብተሽ ዝም ብለሽ አትረባባጭብን እዚህ ላይ መርቀነሽ ገብተሽ መጀመሪያ ራስሽን አስተካክይ እሷ ምልክ ውስጥ ገብታ አልተውም የሚል ነገር ጭራሽ ቢሮ እያቋቋመችም እንዳለም አሁን እኔ ጋር የተመዘገቡ ብዙ ሰዎች አሉ የራሴ ኦፊስ አዲስ አበባ ላይ እያዘጋጀው ያለው ወንድም አቡ አሚራ የሚያስተላልፈው መልዕክት አለ አላህን ልትፈሩ ይገባል ኡማውን አትከፋፍሉት የጠፋ ጥፋት ካለ ይታረም ስህተተኛ ሰው ካለ ይጠየቅ እንደ ሸይጣን የምትመጡ እነዚህ እህትና ወንድሞች ናቸው እኔ ከአሲያና ከሙቤት የተማርኩት ነገር አለ። ሁሌ አሲያን ሳስብ ፈመን አህለን ወሳለን ማርበን ሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ድና የተከበሯን ያለክታታዎች ባላችበት ሰላም ዝነተረዳቸር ተለሻአላ ዛሬም እንግዲህ ከመግቢያችን እንደተመለከታችሁት እጅግ በጣም አነጋጋሪ ነገሩ በጣም እየተባባሰ ያለበት ሁኔታ ነው። የሙቢእና የአስያ ጉዳይ ወደ ግላዊ ነገር እየመጣ ያለበት ሁኔታ ነው በ በጣም እጅግ ከእነሱ የማይጠብቅ ነገር እየተመለከትንባቸው ያለው ነገር ነው። እንግዲህ እልክ በጣም ብዙ ነገር ወደ አልተፈለገ ነገር ነው የሚመራው። ከመግቢያ እንደተመለከታችሁት ቀንጨብ ቀንጨብ አድርገን ቪዲዮ ተመልክተናል። እነሱን እንመለከታለን። እንዲሁም ደግሞ ወንድም አቡ አሚራ ያስተላለፈው መልእክት አለ። እሱንም በጋራ እንመለከታለን፣ የራሳችን ሀሳብ እንሰጥበታል። ኢንሻላህ ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ነባሪ ቻናል ላይክ ላይክ እያደረጋችሁ ሀሳብ እስከ ፕሮግራማችን ፍጻሜ ያብራችሁን ቆዩ። ቀዛ ወደ ቪዲዮ አለፍኩላችሁ። ተጠቅሞ ቁርአን መቅራት የማይችል ሰው ቪዲዮ ሰርቶ ነው ሊያርመኝ ይፈልጋል። መጀመሪያ ቁርአን የአላሁ ረቡል ዒዛን ቃል እወቅ፣ መቅራትን መቅራትን እወቅ። መጀመሪያ ማንን እንደምልህ ስለምታውቁት እንግዲህ ይህንን መልስ መልሳለች። የተለያዩ ቪዲዮዎችም አሉ እንመለከታለን። የግድ ሰው አንድ ሰው ስለቀራ ስላልቀራ ብቻ አይደለም፣ መጥፎ ሁኔታ ላይ ካለ አንድ ሰው መመለስ ይችላል። ገብቷችኋል አይደል? ይህን እናንተ መልስ ትጻፈታላችሁ። እሱም ደግሞ ከዚህ ጋር ተያይዞ የተለያዩ ሀሳቦች አንስተዋል። በጣም እንግዲህ ከሱ የማይጠበቅ ነገር እየመረቀነች እየቃመች እንደዚህ የምታደርገው እንደዚህ በጣም የሚከብድ ነገር ነው። ወላሂ ይህ ነገር በዘውጁና ኬዝ ነው። እንግዲህ ጉዳዩ መጀመሪያ ሊነሳ የቻለው እሷም እልክ ውስጥ ገብታ አልተውም የሚል ነገር ጭራሽ ቢሮ እያቋቋመችም እንዳለም ይህ ነገር ደግሞ እልክ ውስጥ እንደገቡ የሚያሳይ ከዚህም በፊት ለእስልምና የሆነ ነገር ሲፈጠር እንግዲህ ድምፅ የሚሆኑት እስልምናን እንግዲህ እንዳይነካ ብዙ ተጽዕኖ የሚፈጥሩት ነገር ግን አሁን ለየጎራ ተንስተው እንግዲህ ተከፋፍለው ብዙ ነገር እያደረጉ ነው። በነገራችን ላይ ሙቤ እያደረገ ያለው መጀመሪያ ላይ በጣም ስደግፈው በጣም ደስ የሚል ነገር ነው። ምክንያቱም በዚህ መልኩ ብዙ እህቶቻችን እየተበሉ እየተጭበረበሩ ስላለ አገባሽ አለው እየተባለ ፎቶ ከታ ስላከ በኋላ እንደገና ብር ካላመጣሽ እንዲሁም ደግሞ ፎቶሽን እንለቅብሽ አለው እየተባለ በዘውጁና ኬዝ በውስጥ ለውስጥ እንግዲህ ስልክ እየተለዋወጡ ወዳልተፈለገ ወደ እንግዲህ ዚና ነገር ውስጥ እየገቡ ያለበት ሁኔታ ነው። ያንን ነገር ለመቃወም እንዲሁም ደግሞ ከሀጂ አወል ጋር ተያይዞ ተበድ ያለው በእኔ የደረሰ በእናንተ አይድረስ ብለው ነበር ሀጂ አወል ወደ ሙቤ ቤት የመጡት መጀመሪያ። ከዛም በኋላ የሀላል ሆሞች ጉዶችን እና ያለውን ነገር በዘውጁና ኬዝ ብዙ ሴቶች እህቶቻችን እየተበሉ እንደሆነ ይሄ ነገር ወዳልተፈለገ ነገር እየመራ ስለሆነ ይህን ነገር ማስቆም አለብን ብሎ ነው ሙቤ መጀመሪያ ሀሳብ አንስቶ ሲጋፈጥ የነበረው እና በዚህ ስም የምትበሉ በዚህ ስም የምትነግዱ ሰዎች አይሳካላቸውም ሲል ነበር። ይህ ደግሞ ትክክል ነው። ነገር ግን አሁን በተለይ ወደ መጨረሻው አካባቢ ወዳልተፈለገ ነገር እየተመራ ያለበት ሁኔታ ስለሆነ ይሄ ነገር ምን ትላላችሁ? እህቴ አሲያም ደግሞ ትክክል እያደረገች አይደለችም። ይህ ነገር እንግዲህ እልክ ውስጥ ገብታ እሷም ወደ አልተፈለገ ነገር ጭራሽ አቋቁሜ የሆነ ምዝገባ ሁሉ ጀምሯል፣ እና ቢሮም አዲስ አበባ ላይ ከፍታ የመስራት እቅዷ እያስፋፋቸው ያለችበት ሁኔታ ነው። ስለዚህ ልክ ነው ብያላስብም። ቪዲዮውን እንመልከትና ወንድም አቡ አሚራም የሰጠው አስተያየት አለ በጋራ እንመለከታለንም የለሽም አንቺ የአስር ቀን ጫት የአረጀ ጫት ቅመሽ ገብተሽ ዝም ብለሽ አትረባባብጭብን እዚህ ላይ መርቀነሽ ገብተሽ መጀመሪያ ራስሽን አስተካኪ አንቺ ስለእኔ ሳታወሪ ደረቅ ጫት ደረቅ ጫት ቅማሻሽ ምናምን እዛ ቅመሽ ምትገቢ በደምስሽ እኮ ያሳውቃል መርቀነሽ እንደገባሽ ራስሽን መጀመሪ አስጂ ስለእኔ እንትን ሳታወሪ አርፈሽ ተቀመጪ አንቺ ራስሽ አጨብጫቢ አላህ ሂዳያ ይስጠው። አላህ ቀጥተኛ መንገድ ይስጠው፣ ቀጥተኛ መንገድ ይስጠው አይደለም የሚባለው አላህ ቀጥተኛ መንገድ ይምራው ነው የሚባለው። ይምራው፣ ይምራው ነው የሚባለው። ከፍ ያደረገው ማንም፣ ዝቅ ያደረገው አንቺ። እሷ የአንቺ ቤት ከፍ አድርግታታል። እዚህ ላይ ተሸክመሽ አስቀምጫት። የአሲያን በአፉ አወጣው እኮ አዘጋለው። ቴሌግራም ብዙ ነገር እስኪ ታምጣልኝ፣ በአፍ ያወጣሁበትን ታምጣ። እኔ በዚህ ጉዳይ ላይ ዘውጁን አያሉ እህቶቻችን ለሚያበላሹ እንደዚህ በእስልምና የሚነግዱ አስቆማቸዋለሁ፣ አካውንታቸውም ይዘጋል ብያለሁ። ሳህ ውስታስ ሳህ። በዚህ መንገድ ላይ የሚሳሰፉ ሁሉ እኛውሸሸጋት ከርከዝ ይዘን ነው እንጂ የተነሳ ነው፣ ሌላ ማንንም ልንነካ አይደለም። የፈለገ ደግሞ በዲን አትሸኩ። የፈለገ ይሄ ዘመናዊ ይሄ ዘመናዊ የሚዲያ ዜና የሚዲያ ንግድ እንዲቀጥል የሚፈልግ ካለ የልጁን ኮንታክትን ይሰጠዋለው፣ በግል እየሄደ ከሱ ጋር ማጧጣፍ ይችላል። የፈለገች የፈለገ ሴት ማለት ነው። ከዛ በተረፈ ግን የደረሰውን ዙልም የደረሰውን በደል እያየን ላነስኩት ቢዙልም በበደል ላይ ዝም አንልም። ቪዲዮውን ያጀማ በጋራ ተመልክተናል። ሙሉ ነገር እና የግል ጠብ ነው። ያው ከተጣሉ ቆይተዋል የሚባል መረጃ ሰምቻለሁ። ከዚህም በፊት ተጣልተው ነበረ። ነገር ግን አሁን እንግዲህ የየራሳቸው ጥቅም ይመስል ሙቤ ሲሰጥ ሐሳባውን እንዲሁም ደግሞ የተለያዩ በመረጃ አስደግፎ ሲያወጣቸው የነበሩ የሀላል ጉዶችን ጉድ ተመልክተን ሁላችንም ይህ ነገር ልክ አይደለም። በቃ የተለያዩ ውስታዞች እነ ውስታዝ ሳዳት ከማል፣ እነ ውስታዝ ዋሂድ፣ ውስታዝ እሱን ጭምር የተለያዩ ሀሳቦችን አንስተዋል። ይህ ነገር ልክ እንዳልሆነ አሲያንም ከዚህ ነገር እንድትቆጠብ እንዲሁም ደግሞ ሀቢባ ቤት እየተሰሩ ያሉ ጉዶቹ ተመልክታችኋል ሁላችሁም። እንደዚህ ነገር እንዳይስፋፋ ጥንቃቄ እንግዲህ መልእክት አስተላልፈዋል። ይህ ነገር ትክክል አይደለም እናምንበታለን። ነገር ግን አሁን የእነሱ ኬዝ ወደ ሌላ ጉዳይ እያመጣ ያለበት እያመራ ያለበት ሁኔታ ስለሆነ ይህ ነገር ልክ ነው ብላችሁ ታስባላችሁ ወይ የሚለውን እንግዲህ ለራሳችሁ ጥያቄ። የሰጠውኝ በጣም የሚያሳፍር ነገር ነው። ለማንኛውም የተለያዩ ቪዲዮዎች አሉ። ወንድም አቡ አሚራ የሚያስተላለፈው መልእክት አለ። እስኪ በጋራ እንመልከትና እንግዲህ ሀሳባችሁን እንድታካፍሉ እፈልጋለሁ። ይሄ ነገር ከወዲሁ ቢቋጭ የተሻለ ነው ብዬ አስባለሁ። ይህ የእኔ አመለካከት ነው። ነገር ግን ሁሌም እንቃወማለን ምንድን በዘውጁና መልኩ ሌላ ተግባር የሚሰሩ ገንዘባቸውን ቢዝነሳቸውን መስራት የሚፈልጉ እንዲሁም ደግሞ ወደ ሌላ ተግባር ውስጥ ለማምራት የሚያስቡ ሰዎች ስላሉ የራሳቸውን ጥቅም የሚያስቀድሙ እነሱም በጋራ እንቃወማለን። ይህ ነገር አይፈቀድም ወደ ዝሙት የሚያመራ ተግባርም ጭምር ስለሆነ የተለያዩ ውሳዞችም ስላነሱት ብዬ አምናለሁ። ሰላም አለይኩም ረመቱላ ወበረካቱ። ሐባይብ እንዴ ናችሁ? ሰላም እያለሁ እስኪ ባካችሁ እንደው ሙስሊሞች ናቸው። እስኪ ንዥ ቪዲዮ ሸራሉ ትግዴ ላችሁ እንደው በአላ ይሻቸዋለሁ ናም አላጨናንቃችሁ፣ ግን ሼር አድርጉት። ለዑማ መስላ ሲባል ሸር ማድረግ ጥሩ ነው። ሪፖስት አርጉት፣ ኮፕ ላይክ አርጉት፣ አይቀነስም ለወንድምናልእህት መታረቅ ሰበብ እንድትሆኑ ብዬ ነው። ሰሞኑ ሚዲያ ላይ የሚሸታኝ ነገር ደስ አይልም፣ በጣም ደስ አይልም። ወላሂ ደስ አይልም። አላህ ልትፈሩ ይገባል። ስም አልጠቅሰም። አንዱን ጥሎ ለማለፍ የምትሄዱበት ወይ ተገቢ አይደለም፣ ተገቢ አይደለም። የሚዲያ ዝና ደግሞ የሆነ ጊዜ ነው። የሆነ ጊዜ አንተ ታመቤ የተካረፍክ ሰው ይረሳል። ያ ወንድማችን የት አለ ብሎ እንኳን የሚያስታውስ የለም። ያች ታችን የት አለች ብሎ እንኳን የሚያስታውሳችሁ የለም። የሚዲያ ዝና ጊዜያዊ፣ ባላችሁበት ጊዜ መልካም ስሩበት፣ የተቸገረን እርዱበት የታመመን አስታሙበት። ብዙ መልካም የሚሰሩ ነገሮች አሉ። በሚዲያ ላይ እኔ አርግ ያለው አለ። የሚያረኩትን እናንተ ስለምታውቁ ሰው ስለራሱ ብዙ ስለማይናገር ነው። ሚዲያን ግን ለመልካም ነገር ከተጠቀምንበት፣ ለበጎ ነገር ከተጠቀምንበት ብዙ ሰውን መርዳት እንችላለን። ሚዲያ ላይ አሁን ሰሞኑን የምሰማው ነገር አረ፣ አላህ ይፈሩ። ፊትና አትሁኑ ለኡማው አሁን በግሩፕ ተከፋፍላቸዋል። የከሌ ደጋፊ፣ የከሌ ደጋፊ ተባባላችሁ። እሱም አልፎ ደግሞ ትልልቅ ሰዎች የምንላችሁ ምናከብራችሁ ለሙስሊም ኡማ ብዙ ያደረጋችሁ እስልምና የሆነ ነገር ሲነካ አብራችሁን የምትጮሁ ለእስልምና አሻራችሁን ያሳረፋችሁ ወንድሞቻችን፣ ደግሞ አድርሱላት ለከለ ለምትባሉ አድርሱለት ለከለ የሚባለው እየተባለ ነው። ይኮሰኩሳል። ወላሂ በጣም ደስ በእናንተ አያምር። መነጋገር ካለባችሁ ተነጋግራችሁ ሰልፍ መፍታት ነው። አሁን ጥሎ ለመነሳት እንጂ ጥሎ ለማለፍ እንጂ እውነት ለኡማው ተጨንቃችሁ ነው አያስብል። እልክ መጋባቱን ተገቢ አይደለም። አላህን ልትፈሩ ይገባል። እንደዚህ ፀሐይ እያገረጣኝ ብሎ ጠዋት ሁለት ሰዓት የወጣሁት አሁን 11 ሰዓት ተኩል እያለ ነው። ፀሐይ እያገረጣኝ ብሎ የእነዚህ ሄቶች ጉዳይ አሁን ላውራ መቼ ላውራ እያልኩ ጊዜ አጥቼ ነው አሁን ትንሽ ረፍት በማገኝበት ሰዓት ለእናንተ የምናገር የፈለጉት። አላህን ልትፈሩ ይገባል። ዑማውን አትከፋፍሉት። የጠፋ ጥፋት ካለ ይታረም። ስተተኛ ሰው ካለ ይጠየቅ። አድርሱላት፣ አድርሱለት ከመቼ ወዲህ ነው እንደዚህ የተባለ? ይሄ ውሻ በቀደደ ነው ጅብ የሚገባ። አትነቋቆሩ፣ አትዘላለፉ። ቢያንስ እንኳን ካልተመቻችሁና ከተደባበራችሁ ሁሉም በየራሱ መስመር ይዞ ይሄድ እንጂ አንዱን አታካርጉ። አንዱ ከፍ ብሎ ለመታየት እኔ ነኝ ከሌ ተቆርቋሪ እኔ ነኝ እንደዚህ ያደረኩለት እኔ ወንድማችሁ፣ እኔ እህታችሁ ለመባል ከሆነ አያምርም። እኔ በጣም ደብራችሁኛል፣ እውነት ለማውራት ስለማን እያወራው እንደሆነ ገብቷችኋል። አላህን ልትፈሩ ይገባል። እህቶቼ ወንድሞቼ፣ ይህን ቪዲዮ አድረሱላቸው፣ ልበላቸው አድረሱላቸውም። ይህን ቪዲዮ አይተው ተውበት ቢያደርጉ ስ ብላ እኔ አፓርታማ ገነባለሁ። ኮምቦልሻ ላይ ባለ ግራውንድ ፕላሳ ስራ አፓርታማ ልገነባ ነው። ሌሎች ወንድሞቻችንም ሹፌር አለ፣ ማዳም ቤት እህቶቻችን መዳም ቅሙች አሉ፣ የሱቅ ባለሙያ አለ፣ የሆስፒታል ዶክተር አለ፣ ሁሉም በየፊናው ይሮጣል። ሸይጣን ምን ሰርቶ ይብላ ይሄ እህትና ወንድም ማጣላት አይደል? ስለዚህ አላህን ፍሩ፣ ወደ ቀልባችሁ ተመለሱ። አንዱ ጥሎ አንዱ ማለፍ ለማንም አይጠቅምም። ይሄ ጊዜያዊ ሚዲያ ነው፣ እንጠቃቀምበት፣ እንረዳዳበት። ቪዲዮውን ላይክ፣ ሼር፣ ሪፖስት አድርጉ። ወዳችኋለሁ። ሰላሙ ዓለይኩም ወረህመቱላሂ ወበረካቱ። አሁን እኔ ጋር የተመዘገቡ ብዙ ሰዎች አሉ። የራሴ ኦፊስ አዲስ አበባ ላይ እያዘጋጀው ያለሁት ከተጋቡ በኋላ ሆነ ነገር ባይስማሙና ቢለያ ማንም ማንን ሰው መውቀስ አይችልም። በቤተሰብ ውስጥ ተጋብቶ የተለያየ አለ አይደል። እርስ በርስ ስ ተዋውቀው ተዋውቀናል ብለው ተጋብቶ የሚለያዩ አለ አይደል። አላህዬ ሱብሓነሁ ወተዓላ ትዳር ላይ ያለው አንተ ራስህ አቁም እንዴ ስነ ስርዓት ያዝ እሺ፣ ስነ ስርዓት ያዙ ይላችሁ እንደ ሸይጣን የምትመጡ እነዚህ እህትና ወንድሞች ናቸው። እኔ ከአሲያና ከሙ ከሙቤት የተማርኩት ነገር አለ። ሁሌ አስያን ሳስብ ሳያት ሙቤ ነው ትዝ የሚለኝ። ብዙ ነገር ተምሬያለሁ በእነሱ። ስለዚህ እነዚህን ወንድሞችን እናቶቹ ማጣላት አይቻልም። ለሸይጣን ጊዜ አልሰጥም። ስለዚህ እናስታርቃቸዋለን፣ አግዙ። እኔ አልተጣላሁም፣ እኔ አልተጣላሁም፣ አይ ነው በቃ። ኢብራሂም አላስገባ ምንድን ነው የምታወራው አንተ? ስለዚህ አግዙን ሁዳዬ

መሐመድ ረሱልላህ ያልነው አንድነታችንን እንጠንክር። እኔ ለኡስታዝ አሲያ ለእህቴ ለውስታዴ እቅርታ እንድጠይቅ ነው። አንደኛ ነገር የምጠይቀው ቢኮስ እኔ ትናንት በተናገርኩት ወላሂ ተሰምቶኝ ነው የመጣሁት። ኦኬ። ስላየው ሁላችሁም ትሰማላችሁ። እንግዲህ መጀመሪያ ቪዲዮ ስትጀምር ምን ብላን የምትጀምረው? እኔ ቤት ስም እንዲነሳ አንፈልግም፣ የማንም ስም አታንስንሱ፣ እኔ የምጠይቀው ይሄ ይሄ ነው ትልና ጸጥ ትላለች። ከዛ በፊት ግን በስልክ ተለዋውላ ከነሱ ጋር ተነጋግራ እኔ እንዲላለው አንቺ በዚህ ጉዳይ ላይ ትሄጅበታለሽ ስለሷ እኔ ትነግሩኛላችሁ? ኦኬ እኔ ካነኩኝ አነካም። በነገራችን ላይ እስከ ዛሬ ድረስ አንዳንድ ሰዎች የገቡ የእሷን ስም ሲያነሱ ስሟን እንዳታነሱ ሐሜት ይሆንብናል እያልኩ ነበር። እኔ ውሳት አደለውም። እኔ አንድ ቲክቶከር፣ አንድ ዩቱበር ነኝ። ውሳት አደለውም። እኔ እንደሌላው ቀሪቻ አለሁ ተፍሲር ምናምን እያልኩኝ አለርኩም። ብዳም አጨማልቅ ሰው አደለውም። በመውሊድ በምናምን የጨማለቅ ሰው አደለውም። ግን አሉኝ ያሰማሩኝ ኡስታዞች እየገባው ከነሱ የምማሩ ኡስታዞች አሉኝ ይሄን ነገር ተው ይሄን ነገር ይቅርስሉኝ ሰማኖ ጣአን ኡስታዞቼ ናቸው አከብራለሁ ብዬ ነው የምቀበለው አልከራከርም ከኡስታዞች ጋር ድርቅ ብዬን ከኡስታዞች ጋር አልከራከርም ኡስታዞች ናቸው ዕልም ከኔ በለጠ ዑለማ ካልተከበሩ ዑለማዎች ይናቃሉ የአላህ አስማ ስፋት እንደዚህ እየተናገረች ስንት ነገር ሰምተናል እኔ ዝም ብያለሁ ስለዚህ ኡለማዎች ኡስታዞች እንደነ ኡስታዝ ሰዳት ትልልቅ ኡስታዞች ሲናገሯት ነበር። እኔ ይህን ልናገር የቻልኩት እዚህ ጋ ወጥተው በተናገሩት ነገር ነው። መልስ ሰጣለሁ። ብዙ ሰዎች ደውላችሁ በዚህ ነገር ላይ እንዳትናገር ብሉኛች እና አሁን መናገር ያለብን ላይ መናገር አለብን። መቆም ያለበት መቆም አለበት። ይሄ ነገር ትክክል አይደለም። እህቶቻችን ይበላሹብናል። እህቶቻችን ይጎዱብናል። እኔ ነኝ ሁሌ እዚህ ጋር ቁጭ ብዬ እህቶቼ ሲበሉ ገንዘብ ደላላ ሲጫወትባቸው አረቦቹ ሲጨኩናቸው ናቸው። እኔ ነኝ እዚህ ጋር ሰዓቴን ታይሜን አቃጥዬ የእነሱን ህይወት ማዳን ቀን ማታ የምጠራው አላህ ሻሂድ ነው። አንድ ቀን ቤታቸውን ከፍተው ለእነዚህ ቤቶቻችን ድምፅ ሆነውላቸው አያውቁም። አንድ ቀን አረቦቹ ጋር ደውለው ስልክ አናግረው አያውቁም። ዛሬ ግን እንዘውጃለን እያሉ ይመጣሉ። ሳህ ወላላ መች ነው እስኪ አንድ ቀን ንገሩኝ። አንድ ቀን ያኔ ያረገችበት ቀን ስለዚህ እንዴ ዝም ስንል እኮ በጣም በጣም በጣም በዛ። ኦቨር ሄደ፣ ኦቨር ሄደ። ሰው እናከብራለን፣ የሰው ልጅ ይከበራል። ግን ቀይ ማስመር ማላፊ የለባትም። አሁንም ቢሆን እንሄዳለን በቪዲዮ ላይ። እኔ እዚች ጋ ኡስታዞችን ምናምን አስቀምጫ አላወራም። ለምን? ለኡስታዞች ክብር አለኝ። በርካታ ከእኔ ጋር ያሉ ኡስታዞች አይታችኋል። ይሄ ነገር መቆም አለበት። ሙስሊሙ ጠቅላላ ነው ይሄ ነገር አይሆንም። ተመከረች እረፊ፣ ተይ በሌላ ውሳ በውስጥ የሚያናግሯታል መክረዋታል። ግን ኖ ከእኔ በላይ የለም። ትክክል ነው እኔ አለው እንዴ፣ ቁርአኑ ከሷ በላይ የሚፈስሩ የሚያውቁ ውስታዞች ስንት ነው የተናገሩት? ይቅር ይሄ ነገር ይቁም። ግን ኖ እቀጠላለሁ፣ እንደውም ቢሮ ከፍታለሁ። በጣም ይሄ ነገር አልበዛም? ያጀማ አልበዛም? ሳሆላላ አንድ ነገር ልንገርሽ፣ አንቺም ከኋላሽ የሚከተል ይችል እንዳለ እኔም አለኝ። በነገራችን ላይ እኔም የኔን ማቋም ያሏቸው ያላቸው በርካታ እህትና ወንድሞች አሉኝ። እኔ ደግሞ ኡስታዞች የሚመክሩኝ እሰማለሁ። ኡስታዞች ተውሙቤ ይሄን ነገር እረፍ እና ቪዲዮን ያጀማ ሁላችንም ተመልክተናል። አላህ ያብጀው፣ አላህ ሁላችን መጨረሻ ያሳምር ለማለት እወዳለሁ። ይህን ይመስል ነበር ቪዲዮ። እናንተ በጉዳዩ ላይ ሀሳብ ስጡበት። የዛሬ ቪዲዮአችን ይመስል ነበር። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም